ሰላም ጤና ይስጥልኝ። በባለም ላይ በአዲስ የዩቲዩብ ቪዲዮ ተገናኝተናል። እንግዲህ ይቅር እንደምትሉኝ ተስፋ አደርጋለሁ። በጣም እየጠፋው ነው እየተገኙ ያለሁት ዛሬ በአዲስ የዩቲዩብ ቪዲዮ ተገናኝተናል እና ዛሬ ላወራቸው የፈለግኩት ርዕስ ለኩራተኛ ሴት ምንድን ነው መድኃኒቷ? ምንድን ነው ልታደርጉ የምትችሉት የሆነሽ ኩራተኛ ሴት ከሆነች ያጋጠመቻችሁ ወይም ኩራተኛ ሴት ላይ ከሆነ የጣላችሁ እንዴት ነው ትሪት ልታደርጓት ምስችሉት? ምን አይነት ነው ትክክለኛው አፕሮች ስለሚኖረው ላውራቸው የፈለግኩት ዛሬ። እንግዲህ ያው ሴት ልጅ በተለያየ ምክንያት ልትኮራ ትችላለች። አንዳንድ የሴትን ልጅ ወግ ነው ይባላል መግደርደር። ይሄ ነገር ኤክስፔክትር ነው የታወቀ ነገር ነው። ግን በእናንተ በኩል ትክክለኛውን የሆነ ሪስፖንስ ምላሽ ያስፈልጋል። ስለዚህ ነው ላውራቸው የፈለግኩት። አንደኛ ነገር የኩራተኛ ሴት ባህሪ መጠበቅ አለበት። ኢትስ ኤክስፔክትድ። ሰው አንተ ምንም ሊገርምህ አይገባም። ሴት ብትኮራ ባህሪዋ እንደሆነ ኔቸሯ እንደሆነ ሊገባህ ይገባል። ሰው ምንም ሊገርምህ አይገባም፣ ወይም ይሄ ነገር ለዛች ሴት ለዛች ኢንዲቪድዋል ሴት የተለየ ባህሪ እንደሆነ ልታስብ አይገባም። ይሄ ሁላችንም ሴቶች የምንጋራው ነገር ነው። መኩራት እንፈልጋለን፣ መፈለግ እንፈልጋለን፣ መናፈቅ እንፈልጋለን። ምናልባት ለዛም ይሆናል የጠፋውባቸ ያሉት ኩራተኛ ሴት ሄድ መለስ የሆነ ባህሪ ነው ያላት። በእንግሊዘኛው በእንግሊዘኛው አባባል ፕሌይንግ ሃርድ ቱ ጌት ይባላል። ፕሌይንግ ሃርድ ቱ ጌት፣ ለመገኘት በጣም ከባድ እንደሆነች ነው ፕሌይ ያደረገች ያለች እየተጫወተች ያለችው ዩ ይሄ ሄድ መለስ የሆነ ባህሪ ነው ወይም እንደ ዥዋዥዌ ትመጣለች ትሄዳለች ራይት ሶ ይሄ ሄድ መለስ የሆነውን ባህሪ እንዴት ነው አንተስ ሪስፖንድ ልታደርገው የምትችለው ለእነዚህ አይነት ጨዋታ ብለን ካሰብነው ማለት ነው ሃው ከን ዩ ሪስፖንድ ቱ ኢት ዌል የመጀመሪያው ነገር ስትሄድ አትፈልጋት ስትሄድ አትፈልጋት። ስትመጣ ብቻ ነው ልትቀበላት የሚገባው ከሰው ይሄ ነገር በአይምሯችሁ ውስጥ በደንብ እንዲሰክን እፈልጋለሁኝ። ሴት ልጅ በሄደች ቁጥር ወይም ደግሞ በጠፋች ቁጥር እናንተ እሷን ሲክ እያረጋችሁ እያፈለጋችሁ ኤነርጂያችሁን፣ ሀሳባችሁን እና ስሜታችሁን ማባከን የለባችሁም። ኦኬ ከሰው ይሄ የፈለገውን ስራ አትስራ አንተ ወይም እዛ ላይ ብዙ ኢንቨስትድ አትሆን። ከሄደች ለት ሀር ተዋት፣ ለቀቅ አድርጋት። ቢካዝ መመለሷም እንደማይቀር የታወቀ ነገር ነው። ቢካዝ ኢትስ አ ፓተርን። ከሄደች መምጣቷም አይቀርም። ሶ ሌሎች ሰርከምስታንሶች በመሀል ካልገቡ በስተቀር እንደዚ አይነት ጨዋታ ፕሌይንግ ሃርድ ቱ ጌት እየተጫወተች ከሆነ ወይም ለመኩራት እየሞከረች ለመግደርደር እየሞከረች ከሆነ ያንን ስቴጅ የምትጠፋበትን የምትሄድበትን ጎስት የምታደርግብህን ስቴጅ ፍቀደው። ላይክ ለት ሄር አላው ሄር ቱ ዱ ታት አንተ ምንም ነገር ማድረግ አይጠበቅብህም። እንዲሁም የአብዛኞቻችሁ ጥፋት ይሄንን ስቴጅ በጭንቀትና በአንግዛይቲ ሪስፖንድ ማድረጋችሁ ነው ነው። በጭንቀትና በአንግዛይቲ ለምጠፋች ምን አድርጊያት ነው፣ ምን አጥፍቼ ነው። ኦር ደግሞ በጣም እሷ ጋር አታሽ ከመሆናቸው የተነሳ የእሷ የአንድ ቀን የሁለት ቀን መጥፋት ስሜታችሁ ላይ በጣም ትልቅ ተርሞይል ይፈጥራል። ይሄ በጣም ትልቅ ጥፋት ነው። ኢሞሽናል ዲፐንደንሲ ና አታችመንት ነው የሚያሳየው ስ ሪ ማር immature የሆነ የልጅነት ባህሪ ነው ሰው አንተ ማቹር ሆነ ስትሄድ መፍቀድ አለብህ የምትሄድበት የምትጠፋበትን ጊዜ ግን ስትመለስስ፣ ሀው ዩ ሪስፖንድ ዳት ነው ሰው ሶስት ቀን አራት ቀን ቴክሳስ መልስል፣ ወይም ሳምንት ሁለት ሳምንት ስልክ ሳት ደውልልህ፣ ቆይታ መልሳ ስታወራ፣ ወር መልሳ ስትፈልጋህ፣ አንተ እንዴት ነው እሱን ሪስፖንድ የምታደርገው የሚለውን ደግሞ ስናይ፣ ያኔ አንተ ናቹራሊ ነው እሷን ልትቀበል የሚጋባው ሰው ብዙ ወንዶች ላይ የማይወስተት አለ ምንድን ነው እሷ ስለጠፋችብኝ ኦር እሷ ለሞክራት ስለሞከረች እኔም የሆነ ቶክሲክ ጌም ልጫወት እሷ ላይ እኔም ልኩራ፣ አባት እኔም እንት ነገር ልበላት። ውች ኢዝ ቨሪ ኢመቸር። ይሄ የሆነ የሃይ ስኩል የሃይ ስኩል ጨዋታ ነው የሚመስለው እያለ የምንጫወተው ጨዋታ ነው ይሄ። በጣም ኢሜቹር ነው ይሄ። ኢሞሽናል ኢንተለጀንስ እንዳልሆንክ ነው የሚያሳየው፣ እና የምር አፌክትድ እንደሆንክ በእሷ መጥፋት፣ በእሷ ዲስታንስ አፌክትድ እንደሆንክ ና አንተም የሆነ የራስህ የሆነ ጌም መጫወት እንደምትፈልግ ነው የሚያሳየው። ይሄ ኢሜቹር ነው። በተለይ ደግሞ አዋቂ ለሆነች ሴት በተለያየ ምክንያት እሷ መጥፋት ይኖርባት ሊኖርባት ፈልጋ ሊሆን ይችላል ወ አስፈልጓት ሊሆን ይችላል ሰው አንተ ሪስፖንድ ማድረግ ያለብን ናቹራሊ ነው። እሷ ሀይ እንዴት ነ ብላ መጣች፣ እሷ አንተ በተመሳሳይ ኤነርጂ ትቀበላታል። ኦ ሀይ እንዴት ነ ሰላም ነሽሬ። በምትሰጥህ ኤነርጂ ልክ አንተ መልሰ ትሰጣታለህ እንጂ እሷ ሁለት ሳምንት ስለጠፋች እኔ ደግሞ ሶስት ሳምንት ልጥፋ፣ ወር እሷ አንድ ቀን ቴክስት ስላልመለሰች እኔ ደግሞ ሁለት ቀን ቴክስት ስላልመልስ ነው ስ ስ ቨሪ ኢመቹር የህፃን ጨዋታ ነው ይሄ የሚሆነው ኩራተኛ ሴት መልሳ ስትመጣ አንተ ናቸራል ነው እሷን አክሰፕት ማድረግ ወይም መቀበል ያለብህ፣ ምንም ነገር እንዳልተፈጠረ እንዲሁም መጥፋቷን ራሱ እንዳልታወቀ መጥፋቷን ራሱ እንዳላስታወስከው ኖቲስ እንዳላደረግከው። ቢካዝ ዩር ሶ ቢዚ በምትሰራው ስራ የሆነች ልጅ ኦር የሆነች ሴት ቴክስት መለሰ ችላል መለሰ ችልል አንተ ይሄን ያህል ትልቅ ኢምፓክት ሊፈጥር አይገባም ህይወት ላይ ቢካዝ አንተ ዩ ሽድ ቢ ቪሪ ቢዚ ቢልዲንግ ዩር ኢምፓየር ሶ እንደዚ አይነት ማይንድሴት እንደዚ አይነት አስተሳሰብ ነው ሊኖርህ የሚገባው። እሷ ከሄደችበት ስትመለስ አንተ ናቸራሊ ባለህ ኤነርጂ ነው ልትቀበላት የሚገባው። ሌላው በጣም የምትጨናነቁበት አንደኛው ምክንያት የተመቻቸው ሴት ስትኮራባችሁ ኦር በጣም ልትቀርቧት የፈለጋችት ሴት ስትኮራ ስትጠፋ ምናምን በጣም የሚጨንቃችሁ፣ አይ ቲንክ ፐርሰናሊ ስለምትወስዱት ነው። አይ ሚን ፐርሰናሊ ከአንተ ጋር የሚያገናኘው ነገር ያለው ይመስላል፣ ወይም ከአንተ ዋጋ ጋር ከአንተ ቫሊዩ ጋር የሚያገናኘው ነገር ያለው ይመስላል። ዩዥሊ አይደለም። ላይክ ፐርሰናሊ አትውሰደው እሷ አሁን ሁለት ቀን ሶስት ቀን ቴክስትን ባትመልስ ወይም ደግሞ ስልክ ባታነሳ ብትቀር ከአንተ ጋር የሚገናኝ ነገር የለም። ኦኬ፣ እሷ በራሷ ህይወት በራሷ ስሜት የወሰነች ውሳኔ ነው። ሰው ከኔ ጋር ይገናኛል እኔ ጥሩ ሰው ስላልሆንኩ ነው፣ በቂ ወንድ ስላልሆንኩ ነው፣ ከኔ የተሻለ ሰው ስላገኘች ነው ብላችሁ ፐርሶናሊ አይምሯችሁ ውስጥ አታወሳስቡት። በቃ ቀለል አድርገህ አንድ ነገር በዚን ያክል አታ ስትሆን ለአንድ ነገር በዚን ያክል አታ ስትሆን ወይም ስሜትህንና ዋጋህን እዛ ላይ ስታንተራሰው በጣም ከባድ ነው የሚሆነው ለህይወትቢበጣም በተለያየ ነገር ኢሞሽናሊ አፌክትድ ትሆናለህ ማለት ነው። በተለያየ ነገር ኢጎህ ይነካል ማለት ነው። እንደዚያ ሊሆን አይገባም። አንተ ኢጎህና ስሜትህ ኢንታክት ምንም ነገር የማይነካው ምንም ነገር የማይበግረው ነው ሊሆን የሚገባው፣ እንጂ የሆነ ሴት ኮርታ አንተ ላይ ስለጠፋች ወይም ደግሞ ልታናግር ስላልፈለገች አንተ ኢጎና ስሜት በፍጹም ሊነካ አይገባም። ለኩራተኛ ሴት ፍቱን የሚሆንላችሁ መድኃኒት ያገኛችሁ ይመስለኛል በዚህ ቪዲዮ። ተጨማሪ ኮንተንቶችን በኢንስተግራም በቲክቶክ መከታተላችሁ እንዳትረሱ፣ ቤተሰብ መሆናችሁ እንዳትረሱ ሰብስክራይብ አድርጉ። ውባልም ነገራችን እንዳትሉ።